ሰላም፣ ሰላም ጋይስ እንዴት ናችሁ? ዛሬ በርሊን እናያለን። በርሊን እንግዲህ የጀርመን ካፒታል መሆኗ ብቻ ሳይሆን ለአውሮፓ ኢኮኖሚ፣ ለአውሮፓ ፖለቲካ፣ ለአውሮፓ ማህበራዊ ግንኙነቶች በጣም ቁልፍ ቁልፍ ቁልፍ ከተባላል ወደኋላ ተመልሰን ከአንደኛው ከሁለተኛ ዓለም ጦርነት ጀምሮ አሁን እስካለችበት እስከተቆረእስካለችበት ድረስ ያለፈችበትን ታሪክ በአጭሩ የምንቃኝ ነው የሚሆነው። ቻናል እንግዲህ ቤተሰብ ካልሆናችሁ በድጋሚ እንደምትጠብቁት የተለያዩ ከተሞችን ግድና ግድ ለማየት ሰብስክራይብ ማድረግ ይጠበቅባችኋል። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉልን። ለሁላችሁም እንጆ እያደረጋችሁ አንዳንድ ነገሮች የምታዩበት ቪዲዮ ይሁንላችሁ ትድሉ ካላችሁ አንድ ነገር ኢንፎርም ላድርጋችሁ በርሊን በጣም ትልቅ ከተማ ነው ከኒውዮርክ አንጻር ከፓሪስ አንጻር ከኔዘርላንድ አምስተርዳም አንጻር ከለንደን አንጻር ሲታይ በርሊን በጣም ኑሮ አሪፍ የሚባልበት ከተማ ነው ለምሳሌ መቶ ዩሮ ካላችሁ አንድ ቀን መዋል ትችላላችሁ ትኬታችሁን ገዝታችሁ ፐብሊክ ትራንስፖርት ተጠቅማችሁ ምግባችሁን በልታችሁ ቺፕ የሆነ ሆቴል አድራችሁ መቶ ዩሮ በቂ ነው ተብሎ አሁን ባለው ሁኔታ ይታያል፣ ይገምታል አንድ ቀን ይህ መቶ ዩሮ ዘን እንግዲህ ዞር ዞር ብለን የምናይ ነው የሚሆነው። ዛሬ ግን ወደ ዋና ሀሳባችን ስንመለስ በርሊን ከከተማነት ባለፈ ምን አይነት ኢኮኖሚክ፣ ፖለቲካዊና ማህበራዊ ህይወት ከተማ ውስጥ ይገኛል የሚለውን ከታሪክ አንጻር ለማየትን እንሞክራለን። በርሊን ተመሰረተች ተብሎ የሚታሰበውና የሚገምተው በ12ተኛው 13ተኛው ክፍለ ዘመን አጋማሽ ላይ ነው። በዛ ጊዜ እንግዲህ በጣም የንግድ እንቅስቃሴ የነበረው ከበርሊን መሀል አቋርጠው ከሚሄዱ ስፕሬ ከሚባለው ውሃ ጋር በተገናኘ አንዳንድ የንግድ እንቅስቃሴዎች እዛ ቦታ ላይ በ12ኛው በ13ኛው ክፍለ ዘመን እንቅስቃሴ እንደነበር እንግዲህ ከለንና በርሊን ከለን የሚቀድም ሂስትሪያላ ተብሎ በታሪክ ጠቢባን ይነገራል። ዛሬ ግን በርሊንን ስለሆነ ከለን ሄደና ያለን በሚቀጥለው። ዛሬ ግን በርሊንን ስለሆነ በርሊን ትልቁና ዋነኛው ሴንተሩ ቦታ ሴንትራል ትሬን ስቴሽኑ ነው። እዛ ከመሄዳችን አስቀድሞ አሁን የተገኘንበት የአሌክሳንደር ፕላትስ እንግዲህ ብዙ የበርሊን ጉድ የምታዩበት ቦታ ነው። በርሊን ላይ ብዙ መልካም ያልሆኑ ቦታዎች አሉ። በጣም ጥሩ ያልሆኑ ቦታዎች አሉ። ነገር ግን ይሄ አሌክሳንደር ፕላትስ የሚባለው ቦታ በጣም ብዙ ነገር አለው። መልካም ነገር አለው። ሾፒንግ አለ። ሬስቶራንቶች አሉ ቲቪ ታወር የሚባለውን በጣም ካያችሁት እና ላይ ወታችሁ ባየት ከቻላችሁ ሙሉ ከተማውን ታያላችሁ። ያምራል። በጣም አሪፍ ነው። ሶ ወደ ኋላ ተመልሰን እንግዲህ ጀርመንን ትንሽ ጀርመንና በርሊን እንግዲህ ተመሳሳይ ሂስትሪ ያላቸው አሴ ከተማ አሴ ሀገርም ጀርመን ለሁለት በተከፈለችበት ጊዜ ከ1961 1989 በርሊን ይሄ ውድል አጋጥሟት ነበር። ሌሎች ከተሞች ላይ ይሄ ነገር አላጋጠመም። ጀርመን እንደምታውቁት ከአንደኛው ና ከሁለተኛው ዓለም ጦርነት ጋር በተገናኘ በሁለተኛው ዓለም ጦርነት አሜሪካ የሂትለርን ፓርቲ ባሸነፈችበት ጊዜ ከአራት ሀገራት ጋር ሆና ጀርመንን የመምራት እድል አጋጥሟታል ፈረንሳይ እንግሊዝ አሜሪካን ሶቪየት ህብረት የሚባሉት ማለት ነው እንግዲህ በነዚህ አራት ሀገራት ጀርመን ከ1961 ከ1945-1989 በአጠቃላይ ሁለተኛው ዓለም ጦርነት ካለቀበት ጊዜ ጀምሮ እስፔሻሊ ደግሞ ከ1961-1989 ጀርመን ለሁለት ተከፍላ ምዕራብና ምስራቅ ጀርመን ተብሎ ነበር። እንግዲህ የጀርመን ለሁለት መከፈል በርሊንንም ለሁለት የመክፈል እድል አጋጥሟታል። በርሊን ለሁለት ስትከፈል ዌስት ያለውን እንግሊዝ፣ ፍራንስን፣ አሜሪካ ሲመሩት ወይም ደግሞ ሲቆጣጠሩትና ሲያስተዳድሩት በምስራቅ በኩል የሚገኘውን የጀርመንን ፓርት ደግሞ አሁን የፈረሰው የሶቪየት ህብረት ወይም የራሻ ግዛት አሁን ላይ ያለው የሶቪየት ህብረት መሪና መንግስት ነበር የሚያስተዳድረው። ይህን ታሪክ ምታቁ ሰዎች በደንብ ጠንቃችሁ ታውቃላችሁ። ይሄ እንግዲህ አንዳንድ ፖለቲካ ትምህርቶች አሉ። እዚህ ሀገር ኢንተግሬሽን ትምህርት ላይ በጥያቄነት ይመጣል። 1961 ላይ እንግዲህ የፖለቲካ ልዩነት አሜሪካን እና ሶቪየት ህብረት ሲኖራቸው ጀርመን ለሁለት ተከፍላ መተዳደር ስትጀምር ትልቁና በጀርመን ታሪክ ውስጥ ወይም በበርሊን ታሪክ ውስጥ የሚነሳው የበርሊን ግንብ የሚባል አለ። ይሄ የበርሊን ግንብ እንግዲህ በጣም ታሪካዊ ነው። በጣም ብዙ ሰዎች ህይወታቸው እንዲያልፍ ምክንያት የሆነ ግንብ ነው። ግንቡ የመጣበትንና የሆነበትን ምክንያት ስትመለከቱ ልክ እነዚህ ሶስት ሀገራት አሜሪካ፣ ፈረንሳይና እንግሊዝ ጀርመን ምዕራብን ሲያስተዳድሩ የምስራቁን ፓርት ሶቪየት ህብረት ሲይዝ የኢኮኖሚ ልዩነት መጣ። ሁለት ገንዘብ ነበር የሚጠቀሙት ዶች ማርክ ይባላል ወይም ዲኤም ይባላል የምስራቅና የምዕራብ ጀርመን ተብሎ በምስራቅ በኩል ያሉት ኢኮኖሚክሊ በጣም እየተጎዱ መኖር እያቃታቸው ህይወታቸውን መግፋት እያቃታቸው ሲመጣ የምስራቆቹ ሰዎች ወደ ምዕራብ መፍለስ ጀምራሉ። በታሪክ እንደሚነገረው ከሆነ አንዳንድ ሀገራት አንዳንድ ከተሞች ላይ የአንድ ከተማ ሰው በአንድ ጀንበር ፈልሶ ወደ ምዕራቡ ሄዶ ያድራል። ይህንን ያየው እንግዲህ የሶቪየት ህብረት በጣም ብዙ ሺህ ሰው እያጣ ስለሆነ ምንድን ነው ያለው አማራጭ ተባለ የበርሊን ግንብ 1961 መገንባት ጀመረ። በርሊን ግንብ ላይ እንግዲህ ሊሻገሩ ሲሉ የሞቱ ህይወታቸው ያለፈ ቤተሰብ ከቤተሰቡ ወንድም ከወንድሙ የተለያየበት በጣም የጀርመን ጥቁር ታሪክ ተብሎ የሚባለው የበርሊን ግንብ ስቲል አለ እዛ ታሪካቸው አለ። ሰዎቹ የሞቱበት ሰዎች በመሳሪያ የመቱ ነበር፣ ጥቃት ይደርስባቸው ነበር። የበርሊን ግንብ እንግዲህ በጀርመን ታሪክ ውስጥ ትልቁ ትልቁ ትልቁ ታሪክ ነው። ይሄ የሚገኘው በርሊን ላይ ነው። በርሊን ላይ እንግዲህ ብዙ ነገር ይገኛል። አሁንም ለማሳየት ሞክራለውኝ የአይሁዶች የመታሰቢያ ሐውልት ይገኛል። ብራንደንቡርግ ቶር እንደሄዳችሁ በጣም ትልልቅ ታሪኮች እንግዲህ፣ ጀርመን ያላት ሀገር እንደመሆኗ መጠን ኢኮኖሚክሊም በጣም ስትሮንግ የሚባል የኢኮኖሚ ሁኔታ ላይ ብትገኝም ግን አት ዘ ሴም ታይም በሂስትሪ ጀርመን ብዙ ነገር አለ። ስለዚህ የአይሁዶችን መታሰቢያ መጎብኘት ካሰባችሁ በጣም ጥልቅ ነው። በጣም የሚገርም ነው። በጣም ሊታይ ከሚገባው ቦታ ነው። ወደ ታሪክ ስንመለስ ግን ተመልሰን እንግዲህ በርሊን ላይ ብዙ ብዙ ብዙ ነገሮች ቢኖሩም ይሄ ሁሉ ታሪክ ቢኖርም በሁለተኛው ዓለም ጦርነት ከሁለተኛው ዓለም ጦርነትም በኋላ በርሊን ብትፈርስም ትሮን ስቴሽኖቿ ቢፈርሱም ከተማው እንዳልነበረ ቢሆንም 1960 አንድ እስከ 1981 ጨለማ ታሪክ ነው በርሊን የነበራት። 1989 ላይ በተነሳ ሬቮሉሽን 1990 እንግዲህ የበርሊን ግንብ ፈርሷል። ከዛ ጊዜ ጀምሮ 1990 በፈረንጁ ማለት ነው የበርሊን ግንብ ፈረሰ። በርሊን ወደ አንድነት መጣች። ጀርመን ወደ አንድነት መጣች። አንድ የሆነ ቡንደስ ሪፐብሊክ ዶችናልድ የሚባል ስያሜ የተሰጠውና ፌዴራላዊ ዴሞክራሲያዊ ጀርመን ተፈጠረች ማለት ነው። አሁን የትኛውም ነገር ከፌዴራል ቢሮ አንጻር ይሰራል። ክልሎች በራሳቸው የማስተዳደር ነገሮችን የማድረግ አቅም ቢኖራቸውም ብዙ ነገሮች የሚወሰኑት በፌዴራሉ እና በፌዴራሉ ወይም በፓርላማው ስለሆነ ያለፈውን ታሪክ በዚህ መልክ በርሊንን ለማስታወስ ችለናል። እንግዲህ ወደ ሴንትራል ትሬን ስቴሽኑ ስንመጣና ስንመጣና ሴንትራል ትሬን ስቴሽኑ ለማየት በምናደርገው ጥረቱ ሴንትራል ትሬን ስቴሽኑ በጣም ቀደምት ታሪክ ያለው እንግዲህ የጀርመን በርሊን ሴንትራል ትሬን ስቴሽን በውበቱም በግዝፈቱም አውሮፓ ላይ ብዙ ትሬኖች ከሚያቋርጡት እና ብዙ መዳረሻዎች ካሉት ትሬን ስቴሽኖች በቀደምትነት እና በዋነኝነት የሚቆጠር ትሬን ስቴሽን ነው። ነገር ግን በቀደምትነት ጀርመን ላይ አውግስቡርግ የምትኖሩ ሰዎች ታውቃላችሁ፣ አውግስቡርግ የሚባል ከተማ ቀደምት የጀርመን ትሬን ስቴሽን ነው። ቀደመው ታሪክ ማለት ነው። በጣም የጥንት የሚባል ነው። በትልቅነቱ ውበትና እንደኛው ድኛው እንደ በርሊኑ በውበት እና በፎቅ በምናምን በግራውንድ የተሰራ ሳይሆን በቦታ ይዘት ደግሞ በትልቅነቱ የሚጠራው ጀርመን ላይ የላይፕሲክ ወይም ላይፕሲሽ ሀባኖፍ ወይም ትሬን ስቴሽን ነው ማለት ነው። ሰው በርሊን ራሱ ነው የቻለ ነገር አለው። ነገር ግን ከቀደምትነትና ከትልቅነት አንጻር አውግስቡርግና ላይፕሲክ ይቀድሙታል ማለት ነው። ሰው ትሬን ስቴሽኑ ግን እኔ በጣም ነው የምወደው። በጣም እንደ ሌሎች አንዳንድ ከተሞች ትሬን ስቴሽኑ አካባቢ የምታገኟቸው ነገሮች ቢኖሩም ነገር ግን ያን ያህል እንደዚህ ውበት ለማጣትና ለአንዳንድ ነገር የተጋለጠ አይደለም። ሰው እንግዲህ በርሊን ትሬን ስቴሽን ከመጣችሁ የመጀመሪያ ሴንተራችሁ ወደዚህ ከሆነ በሁለት መውጫ በኩል ነው የምትወጡት። በአንደኛው በኩል ከወጣችሁ ቅድም የነገርኳችሁን የመታሰቢያ የበርሊን ግንብን የምታገኙበት በርሊን መዋ ይባላል። በርሊን ግንብ የሚባልበትን ቦታ የምትሄዱባቸውን ትራሞች ታገኛላችሁ። በሌላኛው ሳይድ ከወጣችሁ ወደ ቡንደስታግ ወይም ወደ ፓርላማ፣ ወደ ቻንስለሮ ቢሮ ይሄዳላችሁ። ሁለቱንም ወጣ ብለን ለማየት እንሞክራለን። ወደ ቻንስለሮ ቢሮ በምናደርገው ጉዞ ውስጥ ትንሽ እንደተጓዝን ከአስር ደቂቃ በኋላ የምናገኘው ብራንደንቡርግ ቱር ነው። ከዛ ቼክፖይንት ቻርሊ ነው። ከዛ ወደዛ እያቋረጠን በሄድን ቁጥር እየሄድን በሄድን ቁጥር በርሊን ሙዚየም እንዝል ሚባል አለ። እሱን እናገኛለን። ያም ብቻ አይደለም፣ ቀጥሎ ብዙ ነገሮች እናያለን። እንግዲህ በርሊን በጣም ሰዎች ፈታ ብለው ከሚኖሩባት ከተማ በጣም ላይፋቸውን አቀለው ህይወታቸውን አቀለው ብዙ ነገር አድርገው የሚኖሩባት ከተማ ናት። ይሄም ብቻ ሳይሆን በተለያየ አጋጣሚ በርሊንን የማየት እድል ካጋጠማችሁ የተለያዩ ሾፒንግ ሴንተሮች አሉ። አሌክሳንደር ፕላትስ፣ ዞጎልግሽ ጋርተን፣ ጊዙንዳይት ፕሩን የሚባለው የበርሊን አካባቢ በጣም በጣም በጣም በጣም አሪፍ ቦታ ነው። እንግዲህ በርሊን ላይ በጣም ብዙ ችግር ከሚፈጠርባቸው ሰፈሮች ውስጥ ኖይ ካልን የሚባለው አካባቢ በጣም ለፖሊሶች አስቸጋሪ ስፍራ ነው። ላይክ በተለይ በተለይ ስፔሻሊ እነዚህ ኢቭ በሚሆኑበት የአዲስ ዓመት ኢቭ በሚሆንበት ምሽት ላይ ጦርነት እስኪመስል ነው ነገሮች የሚደረጉት፣ ርችቶች የሚተኮሱት፣ ከፖሊሶች ጋር ግጭት የሚፈጠረው ብዙ ብዙ ነገር ማለት ነው። ምሽት ላይ ያለው የኢቭ ምሽት ብዙ ጊዜ አስቸጋሪና አስቸጋሪ ተብሎ ይጠራል። በርሊን ከመጣችሁ እንግዲህ ብዙ አይነት ነገር ታገኛላችሁ። በጽድቁም ብዙ ነገር ታገኛላችሁ፣ በእርኩሰቱም ብዙ ነገር ታገኛላችሁ። ይሄ ማለት ምን ማለት ነው? በጣም ብዙ ቤተክርስቲያኖች አሉ፣ በጣም ብዙ ክለቦች አሉ፣ በጣም ብዙ ሆሞሴክሹዋል ኮሚኒቲ ኦፊሽል የሚንቀሳቀሱ ሰዎች አሉ፣ በጣም ደግሞ ንጹህ ዲሴንት የሆኑ ሰዎች አሉ። የመንግስት መቀመጫ ነው እንደምታውቁት፣ ኤምባሲዎች አሉ። የተለያዩ ዲፕሎማቶች እዚህ ከተማ ይኖራሉ። አደሴም ታይም ግን በርሊን ለመኖር የሚያስቸግርባቸው ሁለት ምክንያቶች ይጠቀሳል። ለእኛ ለምሳሌ ኢሚግራንት ለሆነ ሰዎች የመጀመሪያው የቤት ጉዳይ ነው። እንደ ማንኛውም ከተማ ቤት ውድ ነው። በርሊን ከሚከፈለው ክፍያ አንጻር፣ ከምትሰሩት ስራ አንጻር በርሊን የቤት ችግር አለ አንደኛ። ሁለተኛ ደግሞ የኢሚግሬሽን ቢሮ እንደ ሁሉም ከተሞች ማለት እንደ ትልልቅ ከተሞች ቀጠሮ ማግኘት ጉዳዮቻችሁን መፈጸም በርሊን ላይ ትንሽ ያስቸግራል። ከዛ በተረፈ ግን ሁለት አይነት ላይፍ ስላለው በርሊን በጣም ጽድት ያለ ነው። በጣም ውበት አለ። የአካባቢ ጥበቃ ላይ ጎበዞች ናቸው። በደንብ ብዙ ነገር አለ። ነገር ግን በሌላ አንጻር ደግሞ በጣም በጣም በጣም በረንዳም ያድሩ፣ በጣም አስነዋሪ የሆነ አኗኗር የሚኖሩ በጣም ብዙ አይነት ነገሮችን እዚህ በርሊን ከተማ ላይ ታገኛላችሁ። እንግዲህ በርሊንን የማየት እድል ካላችሁ የመጀመሪያ መክረው ምንድን ነው ሁልጊዜ ነገሮችን የምታደርጉበት ታይም የሰመር ታይም ቢሆን ይመረጣል። እንግዲህ አውሮፓ ላይ ሰመር አካባቢ ነው በደንብ ሰዎች የፈለጉትን ነገር ለማየት ከአየር ንብረቱ አንጻር ተንቀሳቅሰው የሚችሉት የሰመሩ ጊዜ ለመንቀሳቀስና አንዳንድ ነገሮችን ለማየት ብቻ ሳይሆን የዚህ ከተማ ሰው አብዛኛው ሰው እንደ ሌላ ከተማ ላይ ጀርመኖች በጣም ትንሽ እንትን ያሉ አይደሉም። ለሶሻል ላይፍ ክፍቶች አይደሉም ማለት እንደምታውቁት። ነገር ግን እዚህ በርሊን ከተማ ላይ ማንኛውንም ሰው ብታናግሩ በእንግሊዝኛ ማውራት ትችላላችሁ። ማንኛውንም ሰው ብታናግሩ በጀርመንኛ ማውራት ትችላላችሁ። ወይም ሌሎች ቋንቋዎችን በብዛት የሚሰማበት እና ከውበትም ከታሪክም አንጻር ብቻ ሳይሆን በመልቲካልቸራል በጣም የተሳሰረ ከሌላ ማህበረሰብ ጋር ስላለ ሰው ኦፕን ነው። ላይክ እንደ ሌሎች ከተሞች የምትሰጉት የምትፈሩት አይነት አይደለም። ማንኛውንም አጋጣሚ በርሊን የማድረግ አጋጣሚ ብዙዎቻቸው ኤምባሲ አካባቢ፣ ወይ አንዳንድ አካባቢ የመጣት እድሉ ካጋጠማችሁ ኦፕን ሆናችሁ መጠየቅ ያለባችሁን ማውራት ያለባችሁን ሰው ብታወሯቸው በደንብ ነው ግልጽ ሆነው ነፃ ሆነው ሊያወሯችሁ የሚችሉት፣ ከሰዎች ጋር ለመግባባት ለማውራት ምንም ችግር የሌለበት አካባቢ፣ ይሄ የበርሊን ከተማ አንደኛና አንደኛ ጀርመን ላይ ሆኖ አግኝቼዋለሁ። ሌሎች ከተሞች ላይ አሉ በእርግጥ ነገር ግን እንደ በርሊን ሰዎች ኦፕን የሆኑበት እንግሊዝኛ ተጠቅማችሁ ቀላልና ቀላል በሆነ መንገድ ኮሚኒኬት ለማድረግ የምትችሉበት የጀርመን ከተማ እንደ በርሊን አለ ብዬ አላስብም አላየውም፣ አላጋጠመኝም። ነገር ግን ካለ ኮመን ሴክሽን ላይ አስቀምጡልኝ። ይቧቸው ነገሮች ካሉ በደስታ ኮመን ሴክሽን ላይ አስቀምጡልኝ። ለሁላችሁም ይመቻችሁ።